ልጇን ታሳድግበት። አንጀቷን አታቃጥሉት፣ አንጀቷን አታቁስሉት። መጋኛ ያቁስላችሁ። ደግሞ እያጠባቻለች ልጅ ከመኝተው አስበው፣ ከመኝተው አስነስተዋት እንደዚህ አይነት ወሬ ማውራት። አብርሃምን አትፈልጊውም ለሌላ፣ ይሄ እኮ አብርሃምን አትፈልጊውም ለሌላ እንዳረው ወይ ወይም ደግሞ ሌላ ልጅ የምትፈልግ ልጅ አለች ወይ፣ ደግሞ ልጅ የምትፈልግ ሰው አለች ለዛ ድረ ነው አንቺም ሰርጉ ላይ ተሳተፈ ያለሽ ወይ እንደማለት እኮ ነው። ምን ይሄ ጥያቄ ነው? አንድ ባለትዳርን ሴት ሄዶ እሩታ ባለቤትሽን ትፈልጊዋለሽ ወይስ አትፈልጊው ሳትፈልግ፣ ይሄ ራሱ ይሄንን የመጠየቅ ሞራል ራሱ መኖር ማለት ምን ማለት ነው? ይሄ ሁሉ ሴራ ራሴን አጠፋለሁ፣ ምናምን። አታጠፊም፣ ሲጀመር እርግጠኛ ነኝ፣ ምን የምትሆኚው ነገር የለም። ይሄ ሁሉ ሴራ አብርሽን ለማግኘት ነው። ይሄ ሁሉ ስራ እየሰራሽ ያለሽ አብርሽን ለማግኘት ነው። እንዴ ሰውን መጫወቻ አታድርጊያ የሰው ትዳር ለመበጥበጥ አንቺ ድራማ ትስሪ የሰውን ህይወት ለመበጥበጥ አሁን ግን ምንድነው እዚህ ያለችው እሷ እሱን ቃጣው እንደዚህ ሆናለው የምትለቀው ነገር በሙሉ እንዳለ በጣም የሚያሳቅቅ እቺ ልጅ ኢቭን የሆነ ነገር ራሷ ላይ ጉዳት ደርሶ ቢሆን ቢሆን ተጠያቂዎቹ እነማን ናቸው ብሩክ አቤል ሰላም ሰላም ውድና የተከበራቸው የእኛ ቤተሰቦች እንዴናቸው ናቸው አላችሁልን ሁሉ ሰላም ሁሉ መልካም አለን እኛ እግዚአብሔር የተመሰገነ ይሁን ደህና ነን ብቻ ትላንትና አንዳንድ ነገሮችን እያያችሁ ነው። ትላንትና በተፈጠረው ነገር ሁላችንም ደንግጠን፣ ዛሬ ጠዋት ወደ አለች ወደ ትላንትና በተፈጠረው ነገር ሁላችንም ደንግጠን፣ ዛሬ ያለ ነው ሩታ ወዳለችበት ቦታ ላይ መን ነገሮችን ቦታ ቦታ ለማስያዝ ተከስተናል። ቤተሰቦች ወይም መተናል ማለት ነገራቶች እንዳሰብናቸው አይደለም። ብሩኬና ቤላ ትላንትና ያደርጉን ነገር ትንሽ አስገርሞንም አስደንግጦንም ነው የተከሰተ ነው። እዚህ በጠዋት ነው የመጣ ነው ያለውን ነገር ለማስተካከልና ስላለው ነገሮች ለማውራት ሩታም አንዳንድ ነገሮች ደውላ ብላን ነበረ። ማለት ሩታ አሁን ካለችበት ማለት ይሄ አለ አደለ፣ ገና ከምጥ ምናምን ነገር ሳትነሳ ምጥ ካለችበት ያው በደንብ ብዙም ሳታገግም፣ በዚህ ልክ አቤልና ብሩኬ ያደረጉ ነገር አስገርሞንም አስደንግጦንም ነው። ዛሬ ከፈረንጁ ጋር ዜ የተገኘ ነው ስላለው ነገር እዚህ መተን ያጋጠሙን ነገሮች ለእናንተ አንዳንድ ነገሮች እነግራቸዋለን። ከዛ በተጨማሪም ዛሬ ሩታን እናገኛታለን። የሚመቸን ከሆነ አብረን እንሄዳለን። ከዛ በተጨማሪ ደግሞ አብርሽም ጋር ደውለንለታል። አብርሽም መምጣቱ አይቀርም። ሲመጣ ያለውን ነገር በደንብ ዘርዝረን ምን ማድረግ እንዳለበትና ከዚህ በኋላ በምን አይነት ሁኔታ መሄድ እንዳለበት ነገራቶች እንደ በፊቱ ሳይበላሹ በፊት እንዴት መሆን እንዳለበት እናወራዋለን ብለን እናስባለን። ጥሩ ጥሩ ሀሳቦችን አንስተን ነግረዋለን ብለን እናስባለን። ከዛ በፊት ግን ፈረንጅ አንዳንድ ነገር ይበላችሁና ሰላም ይበላችሁና እንመለሳለን። ሰላም ቤተሰቦች፣ እንዴት ነውችልኝ? እኛ አለን ይመስገነው። እንግዲህ በሰሙን እየተፈጠሩ ያሉት ነገሮች እናንተ እያያችሁት ነው። ያው ከኛ እኩል ነው እያያችሁት የነበረው እና ዛሬ ሩታ ያለችበት ድረስ መጥተናል፣ ነገሮችን ለማስተካከል ያየነው ነገርም ደስ ስላላለን ሩታ ያለችበት ቦታ ድረስ መተናል እና ያው በሰሙን እየተፈጠረ ያለው ነገር በጣም ነው የሚያስጠላው። ምክንያቱም ይሄ የሆነ የምናረገው እንደተማረ ሰው ወይም ደግሞ እንዳደገ ሰው ብንሰራ አንዳንድ ነገሮች አሪፍ ነው ብለን እናስባለን። በዚህ ሰዓት እኛ የምንመከር ሰዎች አይደለንም። መምከር የምንችል ሰዎች ነበርን ብናስብ፣ ማሰብ ምንችል ሰዎች ብንሆን፣ መመከር ምንችል ሰዎች አልነበረንም። እና በእኛ እድሜ ወይም ደግሞ እዩ እኛን ሲመክረን ወይም ደግሞ ጓደኞቹን ሲመክራቸው በጣም ደስ የማይል ነገር ነው። ምክንያቱም እነሱም ትልቅ ሰዎች ናቸው፣ መምከር የሚችሉ ሰዎች ናቸው። እንኳን ሊመከሩ ይቅርና ማለት ነው እኛ እዚህ ጋር ቆመን እንደዚህ አደረጋችሁ፣ እንደዚህ ለምን አደረጋችሁ ምናምን ማለትም አይጠበቅብንም ነበር። ይሄ ሁሉ ነገር ማስተካከል የሚገባቸው የነበሩት እነሱ ነበሩ። ግን እኛ ብቻ ችግር የለውም። ነገሮቹ ቀስ በቀስ ይስተካከላሉ ብለን ነበር የምናስበው። አሁን ግን ጭራሽ እያበላሹብን ነው። እኛ ቀን በቀን ነገሮችን ለማስተካከል ወደ ቀና ደፋ ስንል እነሱ ደግሞ ነገሮችን ለማበላሸት ቀና ደፋ ይላሉ ማለት ነው በእኛ በተቃራኒ። እኔ እንጃ፣ ከዚህ በፊትም ተናግሬዋለሁ። ይሄ እየሰራችሁት ያለው ነገር አንድ ቀን ይጥላችኋል። አንድ ቀን መጥፎ ወዳደቀ ነው የምትወድቁበት አሁን ላይ ለናንተ አንዳንድ ጥቅሞች ስላገኛችሁ አንዳንድ ነገሮች እያያችሁ ስለሆነ ለእናንተ ጥሩ መስሎ ሊታያችሁ ይችላል። ወይም ደግሞ ጠቅሞ የሚጠቅማችሁ ምናምን መስሎ ሊታያችሁ ይችላል። ግን የሆነ ሰዓት ትወድቁበታላችሁ። መሞቻችሁ ነው የሚሆነው። አሁን ላይ ቀልድ ሊመስላችሁ ይችላል፣ ለእናንተ ምንም ነገር ሊሆን ይችላል። አሁን ላይ ደም ትቀቱበታላችሁ? ማንም ሰው የሰራውን ነው የሚያገኘው፣ የለፋበትን ነው የሚያገኘውና እናንተም የሰው ትዳር የበጠበታችሁት የሰው ትዳር ለመበጥበጥ እንደዚህ ረጅም መንገድ የሄዳችሁት አንድ ቀን ዋጋ ትከፍሉበታላችሁ የሁሉ የሰራችሁት የሁሉ ረጅም መንገድ የሄዳችሁት አሁን አይደለም የሚገባችሁ በኋላ የሰው መሳቂያ ስትሆኑ ነው የሚገባችሁ እናንተም ትዳር መያዛችሁ አይቀርም ህይወት መምራታችሁ አይቀርም የዛኔ ምን አይነት ጭንቅ ውስጥ እንደምትገቡ ምን አይነት ስሜት እንዳለው የዛኔ ነው የምትረዱት እኛ ትዳር ውስጥ ገብተን ምናምን አይደለም አሁን ላይ ስሜቱን የተረዳ ነው ግን ደግሞ ቤተሰብ አለን። እናንተ ናችሁ ቤተሰብ እንደሌለው ይሁናችሁ፣ ያላችሁ እኛ ቤተሰብ አለን። ቤተሰባችን ምን አይነት ህመም እንደሚሰማቸው ወይም ደግሞ ሩታ እህታችን ምን አይነት ስሜት እንደሚሰማ ስለምናውቀው፣ እናንተ ግን ትልቅ ሰው ሆናችሁ ይህንን ስሜት እንኳን አትረዱትም። እና ታናሻችሁ ወይም ደግሞ እኩያችሁ ሲመክራችሁ እስቲ አንዳንዴ ስሙ። ግዴታ ትልቅ ሰው መጥቶ መቆጣት የለበትም ትልቅ ሰው መጥቶ ይሄንን አድርጉ ይሄንን አታድርጉ ማለት የለበትም። ምክንያቱም እናንተ ብዙ ነገር የሚጠበቅባቸው ሰዎች ናችሁ፣ ግን ደግሞ ያው ጭንቅላታችሁ አንዴ ተመርዟል በብዙ ነገር ምንም ብትመከሩ አንድ ተደፍናችኋል። ምንም ማድረግ አንችልምኛ ዛሬም ቤተሰቦች በጣም ተናደን የመጣ ነው። ሰላም ሳንላችሁ መጥፎ ስሜት ውስጥ ተገባንና ትናንትና በተሰራው ነገር ሁላችሁ አይታችሁታል። ሩታ ቤቷ ድረስ ሄደው ምን እንዳሏት እናንተም እያያችሁ ነበርና እኔ ምን አስበው እንደሆነ ነው አሁን ላይ ግራ እየገባን ያለው። እንደሆነ ታውቃለህ። ደሞ በዛ ላይ ገና ይሆናል አይደለ? አራስነት ራሱ ሳታገግም ከመኝተው አስነስተዋት። እንደገና ደግሞ እያጠባች ያለች ልጅ ከመኝተው አስቦ ከመኝተው አስነስተዋት። እንደዚህ አይነት ወሬ ማውራት አብርሃምን አትፈልጊውም፣ ለሌላ ይሄ እኮ አብርሃምን አትፈልጊም ለሌላ ለሌላ እንዳረወይ ወይም ደግሞ ሌላ ልጅ የምትፈልግ ልጅ አለች ወይ፣ ደግሞ ልጅ የምትፈልግ ሰው አለች ለዛ ድረ ነው አንቺም ሰርጉ ላይ ተሳተፈ ያለሽ ወይ እንደማለት እኮ ነው። ምን ይሄ ጥያቄ ነው? አንድ ባለ ትዳር ሴት ሄዶ ሩታ ባለቤትሽን ትፈልጊያለሽ ወይ ሳትፈልጊው፣ ይሄ ራሱ ይሄንን የመጠየቅ ሞራል ራሱ መኖር ማለት ምን ማለት ነው? እውነት እኔ በጣም የተበሳጨሁት ጓደኞቼ ናቸው። አብረን ብዙ ነገር አሳልፈናል። ብዙ ውጣ ውረዶችን ችግር በቃ ብዙ ነገሮችን አይተናል። ደስታን ምንን ክፉ ደጉን አይተናል ግን እነሱ ደግሞ በዚህ ያክል አረመኔ መሆን መቻል ማለት ደግሞ ይህንን ጥያቄ መጠየቅ ራሱ ሞራል ኖሮ እዛ ድረስ መሄድ ራሱ ምን አይነት፣ ጭራሽ ቤት ድረስ መግባት፣ ቤት ድረስ ጭራሽ፣ ቤት ድረስ ምን አይነት ንቀት ነው? ምን አይነት ንቀት ነው ይሄ? ቤት ድረስ ገብታ እንድንባለ ማለት ትዳር ሴት እኔ በጣም ትዕግስቷን ባይዘወይ፣ አይ ላይክ በቃ በጣም ተመችቶኝ ለመሰለ ውጡልኝ ከቤቴ ማለት ብላ ማለት ትችላለች፣ ግን የው ባሌ ጓደኞች ናቸው ለኔም ምንም ይሁን ምንም፣ ከዚህ በፊት ጥሩም ደጉም፣ መጥፎውንም ሁሉም ነገር አይተናል። ብዙ ነገሮችን አሳልፈናል። ቤት እግዚአብሔር ነው ብላ ነው ዝም ያለቻቸው እንጂ ውጡልኝ ብላ ማለት እኮ ትችላለች። ገብቷል። እንዴት ነው ስለ ባሏ በዚህ ልክ ገብተው ሊያወሩ የቻሉበት ሞራል፣ ምንድነው? ምን ያህል ነገር ምን ቢያገኙ ነው? እኔ ፈረንጅ ልረዳ ያልቻልኩት ነገር እና እያበሳጨኝ፣ ጠዋት ተነስተን እንሂድ። መሄድ ያለብን ሌላ ረብሻ ሳይፈጠር፣ ሌላ ሁካታ ሳይፈጠር፣ ቢያንስ ምንም ይሁን ምንም አንተ ከኔም የበለጠ ሩታን የማረጋጋት አቅም አለ፣ ገብቷል። ለሩታ እህቷ ወንድሟ ብቻ ሳትሆን ከዛም በላይ ናንተ ገብቷል። ማረጋጋት ይችላለ። ስለዚህ መሄድ አለብን ብዬ ወደ ሩታ ጋር እንድንመጣ ያደረግኩትም ለዚህ ነው፣ ገብቷል። እኔ በምን አይነት ሞራል ይሄ ነገር እንደተፈጠረ ነው ማወቅ የከበደኝ። እኔ ምን አይነት አስተሳሰብ እንዳላቸው አላቅም? እኔም በጣም ነው ግራ የተጋባት፣ አንተ ብቻ አይደለም። ሁለታችንም አንድ ላይ ነበር። ምን አይነት ስሜት ውስጥ እንደገባው እኔ ብቻ ነው የማውቀው፣ ምክንያቱም ምን ማለት ነው? ባልሽን ትፈልጊዋለሽ ማለት ምን አይነት ጥያቄ ነው? ለሌላ አስባችኋል፣ አስባችኋታን ነው አብርሃምን። ሲጀመር ይሄ ሁሉ ሴራ፣ ሄርሜላ ራሴን አጠፋለሁ እያለች ያለችው ሁላ በእናንተ ምክንያት። ምክንያቱም ይሄን ነገር አስባችሁ አቅዳችሁ እያደረጋችሁ ስለሆነ ማለት ነው። ሄርሜላ ይሄን ነገር አስባው ሳይሆን ይሄ የአንተና የእናንተ የጓደኞቹ ስራ ነው፣ ይሄ ሁሉ ስራ ማለት ነው፣ ይሄ ሁሉ ሴራ። ራሴን አጠፋለሁ ምናምን አታጠፊም፣ ሲጀመር እርግጠኛ ነኝ ምንም የምትሆኙ ነገር የለም። ይሄ ሁሉ ሴራ አብርሽን ለማግኘት ነው። ይሄ ሁሉ ስራ እየሰራሽ ያለሽ አብርሽን ለማግኘት ነው። አንዲ ሰውን መጫወቻ አታድርጊ። የሰው ትዳር ለመበጥበጥ አንቺ ይሄ ድራማ ትስሪ የሰውን ሕይወት ለመበጥበጥ አንቺም እነዚህ አለቅላቂ ጓደኞችሽም ማለት ነው። ምን አርገሻችሁ እንደሆነም በቅርብ እኔ እንጃ፣ ምንም አርገሻችሁ አይመስለኝም። ይሄ ብቻ እያረክሽ ያለሽው ነገር ይበቃል እስከሆነ አሁንም እኛ ሩታ ያለችበት ድረስ የመጣ ነው ደውለንላት ነበር። ሩታም ጋር በቃ የሰጠችን መልስ ቪዲዮ ላይ እንደ እንዳያችሁት ነው። እነሱ እንደፈለጉ መሆን ይችላሉ ነው ያለችው። ይሄ ደግሞ በአብርሃም ላይ ተስፋ እንደቆረጠች የሚያሳይ ነገር ነው። በማ ምክንያት? በጓደኞቹ ምክንያት ማለት ነው እንጂ አብርሃም ሳትወደው ወይም ደግሞ ከእሱ ጋር መሆን ሳትፈልግ ቀርታ አይደለም ከጎን ያሉ በርቺ እያሉ ያሏት እና ሄርሜላን በርቺ የሚሏት ፕላስ ጓደኞቹ ፕላስ ፈረንጅ። አንድ ሰው አይደለም ሰው ይቅርና ውሻ እንኳን ከሰው ጋር ከተለማመደ በጣም ረጅም ጊዜ አብሮ ከቆየ ያ ውሻ ሲጠፋበት ያ ሰውዬ በጣም ያዝናል፣ የሚገባው የሚጠፋበት ፍለጋ ምናምን ነው አይደለ? ይህም እንደዚህ ነው። መጀመሪያ ይዘዋት የመጡት እነሱ በማይሆኑ ሁኔታ ይች ልጅ ከሱ ጋር እንድትላመድ አደረጓት። አታች እንድትሆን አይደለም ከአብርሃም ጋር ሌላ ከማንኛውም ሰው ጋር ብትሆን ይህች ልጅ ከተላመደች ያ ሰውዬ ሲጠፋባት የምትገባበት ስሜትን አስቦ ፋሚሊ ጋር ያለች ምናምን ምናምን ነገር ብላ ነው በዚህ ሰዓት እየቀረበች የነበረው። ገብቷል። ተለመደችው፣ በጣም ከሚገባው በላይ ለመደችው። እሱ ከሚገባው በጣም እየተንከባከባት ለሱ የምታሳየው ነገር ደግሞ እሷ በጣም እንዲንከባከባት እያደረገው ስለነበረ ተንከባከባት። አሁን ግን ይሄ ልጅ ወለደ ከበደ። ከዚህ በኋላ ከሷ በተወሰነ መልኩ እንኳን ሁለት ስቴፕ ወይስ ሶስት ስቴፕ ራቅ ብሎ ሲል እሷ ምንድነው በቃ እኔ እሱን ማጣት አልፈልግም። መጀመሪያ የለመደችው በምንድነው? በጓደኛ በጓደኛዬ፣ ሳት ጓደኝነት ደግሞ ወደ ሌላ ነገር እየተቀየረ ያለ እየመሰለኝ ያለው አሁን ግን ምንድነው እዚህ ያለችው እሷ እሱን ቃጣው እንደዚህ ሆናለው የምትለቀው ነገር በሙሉ እንዳለ በጣም የሚያሳቅቅ እቺ ልጅ ኢቭን የሆነ ነገር ራሷ ላይ ጉዳት ደርሶ ቢሆን ቢሆን ተጠያቂዎቹ እነማን ናቸው? ብሩክ አቤል፣ ብሩክና አቤል በዚህ አጋጣሚ ልነግራችሁ እወዳለሁ ተጠያቂ የምትሆኑት እናንተ ናችሁ። ብዙ መረጃ አለ እስከ ዛሬ ድረስ አብርሃምና ሄርሜላ እንዲላመዱ ይህ በቃ የባጠቋጡን እየቀበጣጠራችሁ የባጠቋጡን እያደረጋችሁ በየቦታው አብራው እንድትሆን አብራው ጊዜ እንዳታሳልፍ ስታደርጉ የነበረ በት ሁኔታ አለ አዎ እኔም ማድርግ ያለው ግን በጊዜው አልመሰለኝ ነበር በዚህ ልክ አልመሰለኝ ነበር በዚህ ልክ አልመሰለኝ ነበር ለዛም ይቅርታ ጠይቄያለሁ ግን አሁን እነሱ እንደዛ እያደረጉ አሁንም ያ ነገር ሳይታረሙ አሁንም እንድትላመድ የሆነ ነገር እንድትሆን እያደረጉ ከሆነ ነገ ከነገ ወዲያ ተጠያቂዎች እነሱ ናቸው። ቪዲዮ ተጨርሟል አለ እቺ ልጅ አንድ ነገር ብትሆን መረጃ አለ ምን አለ። ይቅርባችሁ፣ አሁንም ቢሆን ይቅርባችሁ። እኔ እንደ ግሌ እንዲቀርባችሁ ነው ይሄ ነገር ጸሐዩ እንትን እንዳይል ነው አደዚ እንዲቀርባችሁ ነው እኔ እየጠየቅኩኝ ምን እየነገርኳችሁም ያለሁት። በዚህ አጋጣሚ እኔ ወለ ቢነገራችሁ የሚሰሙ ሰዎች አሩኝ እነዚህን አስረ መግረፍ ምንም ሌላ አማራጭ ሊኖር አይችልም። እነዚህ በምክር የሚስተካከሉ ቢሆን ከዛ በፊት ብዙ ነገር እኛ አልመከርናችሁም ትልቅ ሰው መጥቶ እስኪያናግራቸው ድረስ አልተመከሩም። ግን ደግሞ እነዚህ ወይ በጸብ ነው በሚያምኑት ወይ ደግሞ በሆነ በንግግር የሚያምኑ ሰዎች አይደሉ። አንደኛ ነገር ምናስነክታቸው ምንከፍላቸው ምን ከፍላቸው እንደሆነ አላቅም። እሱን ራሳቸው አንድ ቀን የሚመልሱልን ወይም ደግሞ ራሳቸው የሚነግሩን ነገር ይሆናል። ጊዜ ቢፈጅ ነው እንጂ እውነት መውጣቱ አይቀርም። ጊዜ ይፈጃል። ትንሽ አንድ አመት ሁለት አመትም ሊፈጅ ይችላል። ችግር የለውም። ሁለት ቀንም ሊፈጅ ይችላል። ጊዜ ብሄር ነው እንጂ እውነቱ መውጣቱ ያቀረ። አሁን እየሰራችሁ ያላችሁት ነገር ለእናንተ ጥሩ መስሎ ሊታያችሁ ይችላል። ግን ደግሞ ከሁለት አመት ከአንድ አመት በኋላ እራሳችሁ ታገኙታላችሁ። እኔ ቤቷ ድረስ ምን አይነት ድፍረት ቢኖራ ቢኖራችሁ ነው ቤቷ ድረስ ሄዳችሁ አብርሃም ትፈልጊዋለሽ አፈልጊው። ምን አገባችሁ እናንተ በሰው ትዳር? ትፈልጊዋለሽ አፈልጊው። እንዴ እኮ የሷ ምርጫ ነው እንጂ እኮ የእናንተ ምርጫ እኮ ልታስመርጧት እኮ አትችሉም። ይህ ለሄርሜላ በማሰብ እንጂ ለሩታ በማሰብ እንዳልሆነ መቶ ፐርሰንት እርግጠኛ ነኝ። ይሄ ለሄርሜላ አስባችሁ ነው ቤቷ ድረስ ሄዳችሁ አብርሃም ትፈልጊዋለሽ አትፈልጊውም እያላችሁ ያላችሁት እንጂ ሩታ ተጎድታለች፣ ልጇ ተጎድቷል ብላችሁ አይደለም። ምንም ለመሸፋፈን እንዳትሞክሩ። ይሄ የእናንተ አሳባችሁ ነው፣ ድራማችሁ ነው። ለሄርሜላ አስባችሁ እንጂ ለሩታ አስባችሁ አይደለም። ለሩታማ ብታስቡ እኮ ከዚህ በፊት ሄርሜላን ካብሪች እንደዚህ ረጅም ርቀት አታስደማል አታለም ወዷትም ነበረ ከአብርሃም ጋር። ግን ደሞ አሳባችሁ ያው አብርሃምን ልድሩት ስለሆነ ነው። ሄዳችሁም የጠየቃችዋት አብርሃምን እንዳረው ወይስ አንዳሮ እንጂ፣ ፈልጓልሽ አፈልጊውም አይደለም ይሄ ጥያቄ። እንዳረው ወይስ አንዳሮ ሀሳባችሁ። እንደዚህ የወረደ ስራ አይሰራም። በጓደኛ ማይጠበቅ ስራ፣ አንድ ወንድሜ ከምትሉት ሰው ማይጠበቅ ስራ ነው። አብርሃም ይሄንን እንኳን እያየ ማስተዋል አይችልም። እኔ ምን ተደርጎበት እንደሆነም አላቅም። እሱም አንድ ቀን ይወጣል፣ ግን ደግሞ ብቻ ችግር የለውም። እናንተም በጸብ እምታምኑ ከሆነ እኛም በጸብ ረጅም ርቀት እንሄዳለን። እኛም ወንድ ልጆች ነን፣ እናታችን ስትወልደን ወንድ ልጅ ብላ ነው የተቀበለች በጸብ በምናምን ብሎ ነገር የለም። እዚህ ጋር ጸብም ከሆነ እኔ ጓደኞቼ ናችሁ ምንድናችሁ፣ እኔ በቃ ከናንተ ጋር መቀያየም፣ የጸብን ጥግ አይታችሁ ታውቃላችሁ? በእንደዚህ አይነት ኬዝ የጸብ ጥግ ማለት ነው፣ ከሰው ጋር ተጣልተን ረብሻ ተፈጥሮ ምን ተፈጥሮ፣ ማንም እዚህ ጋ እንትን የሚል የለም ባይ ዘው፣ ማንም ማለት ነው የፈለገ አንድ ሚሊዮን ሰው ከጀርባችሁ ሊኖር ይችላል፣ ገንዘብ ወይ የሆነ ነገር የሆነ ነገር አድርጎ እንትን ይሁን፣ እናንተን ሰፖርት አድርጎ እኛን ሊያስጠፋ የሆነ ነገር ሊያደርግ፣ ሃሳባችን ሊያስቀይር የሚችል ሰው ግን ማንም ምንም አያመጣም። በዚህ አጋጣሚ ማንም ከልኩ አያልፍም። ማንም መስመሩን አያልፍም። ማንም ምንም አያመጣም በዚህ አጋጣሚ ማለት ነው። ግን እኛ እንደ ጓደኛ እንደ ወዳጅ አብሮ እንደበላ እንደጠጣ ምናምን ጸብም አንፈልግም፣ ምንም አንፈልግም። ፍቅር ነው ከእናንተ ጋር፣ ጓደኞቻችን ናችሁ። ሀሳብ ነው የሚያለያየን። ሀሳብን ደግሞ በንግግር በጠረጴዛ ዙሪያ እንደትልቅ ሰው በቃ ተነጋግረን እንትን ማለት እንችላለን፣ ይችላል። ገብታችኋል? ግን እናንተ አሁን ሼም ይዟችኋል። በጣም ነው። እኔ በተለይ አቤልና ብሩክ ሼም የያዛችሁ ሄርሜላን አምታችሁ ልጅቷል። መጀመሪያም ተው ተው፣ እቺ ልጅ አትሆንም፣ መጨረሻው አያምርም፣ መጨረሻው የተበላሸ ነው የሚሆነው ተው ተው ተው ያላቸው ሰዎች በሙሉ አሁን ያ ነገር ደርሶ በመመልከታቸው እነዚ ሰዎች ያ ነገር እውነትም እንደዚህ ነው እንዴ ምናምን እውነትም ሆነ እንዴ ምናምን ነገር እንዳይባል ስለፈራችሁ ሼም ይዟችኋል። ያ ነገር በማድረጋችሁ ሼም ይዟችኋል። ያ ነገር አልተፈጠረም። ይሄው በቃ አመጣናት ግን ይሄው እስካሁን ሰላም ነው የሚለውን ነገር ብቻ ስለምትፈልጉ የሆነ ነገር ሸፋፍናችሁ ልጅቷን ጥሩ ቦታ ላይ እንድትሆን እኛም ጥሩ ቦታ ላይ እንድትሆን እንፈልጋለን እንፈልጋለን። እቺ ልጅ የሆነ ነገር እንድትሆን አንፈልግም። ምንም እንድትሆን እህታችን ናት። እኛ ሌላ የተለየ ጸብ የለንም ከሷ ጋር። እኔም በእህቴ ናት የተለየ ጸብ የለኝም ምንም የለኝም። ግን እኔ ምንድነው የምፈልገው እቺ ልጅ በሩታና በአብርሃም መሃል ልጅ ተፈጥሯል። ከዚህ በኋላ እንደ በፊቱ መላላስ መጋጋጥ አያስፈልግም። ልክ እንደ ወንድምና እንደ እህት አብሮ መብላት መጠጣት እንጂ አጉል መጠቃቀፍ መተሻሸት ምናምን ይቅር። ይሄን ነው የጠላ ነው። እኛ እናንተም ደግሞ ኮኔክተር ብያችኋለሁ። ሁለት ኮኔክተሮች ፏ በሉ፣ ማገናኘታችሁን ቀጥሉ። ነገ ከነገወዲያ ደግሞ ይሄ ነገር ብድር በምድር ይባላል። እናንተ ጋር መድረሱ አይቀርም። እናንተ ወንድ ናችሁ። ከዚህ በኋላ ማግባታቸው አይቀርም፣ ፍቅር መያያዙ አይቀርም። የፍቅር ጓደኛ ሊኖራችሁም ላይኖራችሁም ይችላል። ግን ይሄ ነገር ደግሞ ዞሮ ዞሮ በእናንተ ገጥሞ ደግሞ እንድመለከተው አልፈልግም። ለምን? ወዳችኋለሁ፣ ጓደኞቼ ናችሁ፣ ብዙ ነገር አሳልፈናል። ግን የሀሳብ መጋጨቱን እንፍታው። ምክንያቱም እዚች ጋር ቆም ብለን ስናስብ እኛ ነን ወይ እዚህ ጋር የምናወራው ትክክል ወይስ እኛ ነን የምናደርገው ትክክል ብላችሁ እናንተም የኛንም ሀሳብ የእናንተንም ሀሳብ ሚዛን ላይ አርጉትና የትኛው ሚዛኑን የሚደፋው የሚለውን ነገር ማገናዘብ ያስፈልጋል። ዝም ብሎ ብቻ ካሜራ ስላለንና የሆነ ነገር ስለያዝ ብቻ ደቅነን እንደዚህ እናደርጋለን እንደዚህ እናደርጋለን ብለን ማለት አያስፈልግም። ካሜራ ስላለ የሆነ ነገር ስላለን እና አፍ ስላለን የፈለግነውን ነገር ማውራት የለብንም። እኔ ይኸው እዛም አዲስ አበባ እያለ አቤል አብረን ነበርን። አግኝተን አውርተነዋል። በቃ ያለውን ነገር ነግረነዋል። ለምንድነው እንደዚህ የምታደርገው ይሄ ነገር ይቅርብህ ብለን ስንለው ምንድነው ያለው እሱ? አዎ የሁሉም ነገር መነሻም ምንም እኔ ነኝ። ይሄ ነገር ደግሞ ጊዜ የሚፈታው ነገር ነው። በጊዜ ትመለከቷላችሁ። እኛ ጊዜ ይፍታውም ማይፍታውም ይሄ ነገር ጊዜ ይፈታዋል። እና ያ ጊዜ እስኪመጣ ድረስ እዚች ጋር ሩታ እየተጎዳሽ መቆየት የለባትም። ገብቷል ገና ለገና ጊዜ ይፈተዋል ስትረዱኝ እግሬ ላይ መታችሁ፣ ተሰግዱልኛላችሁ አለ። እኛ እግርህ ላይ መስገድም አንፈልግም፣ ምንም አንፈልግም። ጊዜ እንዲፈታው እንዳይፈታው አንፈልግም። ግን አሁን ባለችበት ሁኔታ ሩታ ቢያንስ ልጁ ይደግ፣ ትልቅ ቦታ ይድረስ፣ የሆነ ቦታ ይድረስ። ገና በቃ ገና በዳዴ እንኳን ማለት ያልቻለ ልጅ ልጇን ታሳድግበት። አንጀቷን አታቃጥሉት፣ አንጀቷን አታቁስሉት። መጋኛ ያቁስላችሁ። በቃ ይሄን ነው ምላችሁ ጓደኞች፣ ይሄ ነው በቃ፣ ከኔ ከውስጤ። አታቃጥሏት፣ ልጅቷን አታጭሷት። ውስጧ እያረረ ላይ እየሳቀ ነው። ይሄው በምክንያቶች ነው ልጅቷ የምታለቅሰው። በቃ ልጅቷ በምክንያት እያለቀሰች ነው። እንቦ ጥሩ አይደለም ፈረንጅ። ይሄን ነው ምለው። እንደ ቁም ነገር እንዳለው ሰው ቤቷ ድረስ ሄዳችሁ እንደዚህ ማድረግ አልነበረባችሁ። አሁን ስትሄዱ ወይም ደግሞ አካሄዳችሁ ትልቅ ቁም ነገር ይዞ የሚሄድ ሰው ነው የምትመስሉት ትልቅ ነገር በቃ ሰላም ለመፍጠር ነው የምትመስሉት ስትሄዱ ወይም ደግሞ እሷ ጋር ሄዳችሁ ስታናግሯት ማለት ነው። ግን ውስጣችሁ ሌላ ነው፣ ሀሳባችሁም ሌላ ነው። ማይደረግ ነገር ነው ያደረጋችሁት። ከአሁን በኋላ እንደዚህ ሩታ ልቧን ሊጎዳት የሚችል ነገር ስታረጉ ዝም ብለን አናያችሁም። እዩም ተናግሯል። ጸብም ከሆነ ከኋላችሁ ምንም በብርም ተደግፋችሁ ሊሆን ይችላል፣ በሰውም አንድ ቢሊየን ሰው ሊኖር ይችላል። እኛ አይመስለንም ጸብም ከሆነ እስከ ጥግ እናስኬዳችኋለን። እስካሁንም ዝም ያልነው ቤተሰብ ለቤተሰብ ፋሚሊ ለፋሚሊ ይጣላል ብለን ነው። አሁን ላይ ግን በቅቶናል ሁላችንም። ስለዛ በጸብ ከመጣችሁ ችግር የለብንም። ግን ሰላም መፍጠር እየቻላችሁ ሰላም ማፈጥሩ ከሆነ እኛ ራሳችን ጸቡ እምንጀምረው እኛ ራሳችን። እናንተ አረላችሁ። ትንሽ ጊዜ ነው ጠብቁን እሱንም እንዴት እንደምናሳያችሁ እንዴት እንደምናደርገው ደግሞ በደንብ እናሳያችኋለን። የሰዋፍ ውስጥም ደግሞ አንግባ። ጓደኞች ለጓደኞች ተባሉ፣ ተፈነካከቱ ተብለን ሰዋፍ ውስጥ መግባት አንፈልግም። አንፈልግም የጸብ ችግር ኖሮብን ሳይሆን፣ የሰዋፍ የሰዋፍ ምላጭ ነው፣ ይበላል። እሳት ነው፣ ያቃጥላል። አንፈልግም። ጓደኛ ለጓደኛ ተባሉ እንዲሆኑ እንድንባል አንፈልግም። እንወዳቸዋለን። ወንድሞቻችን ናችሁ፣ ወንድሜ ናችሁ፣ የፈረንጅም ወንድም ናችሁ። ቤተሰብ የእኛ ቤተሰብና የእናንተ ቤተሰብ ይተዋወቃሉ። ምን ይላሉ? በቃ እኛ እኔ የሆነ ነገር ሰው እናንተ ቤት የሆነ ነገር በቃ መተኛ ከፈለኩ ተኝቻ አውቃለሁ፣ መብላት ከፈለኩ በልቻ አውቃለሁ፣ ምን ብዬ አውቃለሁ። እንደዚህ አይነት ነገር አሳልፈናል። ይሄ ነገር ደግሞ አሁን እንዲገለበጥብን አንፈልግም። አለቀ። በቃ እኛ ሀሳባችን ይሄ ነው። ካሁን በኋላ ግን በቃ ሌላ ሌላ ነገር እናደርጋለን ካላችሁ ፊት ለፊት እናንተን እንደዚህ መተን አይደለም እናወራችሁ። እንደዚህ በካሜራ ምናምን አይደለም የምናወራው። ቀጥታ መተን እናንተን ነው የምናወራችሁ። ካሁን በኋላ ለምታደርጉት ነገር ማለት ነው። እንደዚህ ቆሜ ምናምን እንደዚህ አድርጉ እንደዚህ አድርጉ አልልም። ቀጥታ መቼ መጥቼ አወራችኋለሁ። የዛኔም እንደሚፈጠሩላችንም አንድ ላይ የምና ይሆናል። ቤተሰቦች እናንተ ጋም በንዴት ብዙ ነገር አወራን እና እናንተን ጋር ሰላም ካለ ወይም ደግሞ አዲስ ነገር ካለ እንገናኛለን። እናገኘውእና ግን ያለውን ነገር እናስረዳው። ምናልባትም እዛ እንትን ሊሆን ስለሚችል ሩም ሊሆን ስለሚችል ይሄን ነገር እናውራ። መምጣት ካልቻለ ስልክ ደውልለትና እንሂድ።